እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ። በዛሬው ቪዲዮ አዲስ ኪዳን ላይ ያተኮሩ 21 ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከመሄዳችን በፊት የእግዚአብሔርን ቃል እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ ጥያቄ ቁጥር 1 ኢየሱስም በዓይኑ እስኪያየው ድረስ ከሞት መነሳቱን የተጠራጠረው ደቀ መዝሙር ማን ነበር ሀ ዮሐንስ ለ ጴጥሮስ ሐ እንድርያስ መ ቶማስ 10 ሰከንድ አላችሁ መልሱ መ ቶማስ የሚለው ነው። ከ12ቱ አንዱ የሆነው ቶማስ የኢየሱስን ቁስል ማየትና መንካት እስካልቻለ ድረስ የኢየሱስን መነሳት ለማመን ፈቃደኛ አልሆነም። ኢየሱስ እንደገና በተገለጠላቸው ጊዜ እጆቹንና ጎኑን እንዲነካና ራሱ እንዲያረጋግጥ ቶማስን ሲጋብዘው እናያለን። ቶማስም ኢየሱስን እንዳየ ጌታዬና አምላኬ ብሎ መለሰ። ኢየሱስም ስላየኸኝ ያምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ 8 ከ5 እስከ 7። ጥያቄ ቁጥር 2 ኢየሱስን ከመከተሉ በፊት ቀራጭ እንደነበረ የሚታወቀው ደቀ መዝሙር ማን ነበር? ሀ ማቴዎስ፣ ለ ያዕቆብ፣ ሐ መርኳ ይሁዳ፣ መ ፊሊጶስ።

ማቴዎስ 9:9 ኢየሱስ ሌዊ የተባለውን ማቴዎስን በመቅረጫው ተቀምጦ አይቶት ተከተለኝ እንዳለው ይነግረናል። ቀረጥ ሰብሳቢዎች ከሮማውያን ጋር ስለሚተባበሩ የተናቁና ብዙውን ጊዜ እንደ ስግብግብ የሚቆጠሩ ነበር። ነገር ግን ማቴዎስ ኢየሱስ እንደጠራው ወዲያውኑ ሳያቅማማ ተከተለው። የማቴዎስ መጠራት ለጻድቃን ሳይሆን ለኃጢአተኞች የመጣውን የክርስቶስን ጸጋ ያሳየናል። በኋላም ማቴዎስ በስሙ የተጠራውን የማቴዎስ ወንጌልን ለመጻፍ ችሏል። ጥያቄ ቁጥር 3 በጌቴ ሴማኒ የአትክልት ስፍራ ኢየሱስን በመሳሜ ካደው ደቀ መዝሙር ማን ነበር? ሀ ስምዖን፣ ለ የአስቆሮቱ ይሁዳ፣ ሐ መርኳ ጴጥሮስ፣ መ በርተሎሜዎስ። 10 ሰከንድ አላችሁ። መልሱ ለ የአስቆሮቱ ይሁዳ ነው። በሉቃስ 22 ከ47 እስከ 48 ይሁዳ ኢየሱስን ለመያዝ ወደ ጌቴሴማኒ ህዝቡን እየመራ ይመጣል። ለሚይዙ ሰዎችም ምልክት እንዲሆን ይሁዳ ኢየሱስን ለመሳም ወደ ኢየሱስ ይጠጋል። ኢየሱስም ይሁዳ ሊያደርግ ያሰበውን ስለሚያወቅ ይሁዳ ሆይ በመሳም የሰውን ልጅ አሳልፈ ትሰጣለህና አለው። ይህ ክስተት በመዝሙር ላይ የተነገረው ትንቢት መፈጸሙን ያሳያል። ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። መዝሙር 41 ዘጠኝ ጥያቄ ቁጥር 4 በውኃ ላይ እየተራመደ ወደ ኢየሱስ የሄደውና በመጠራጠሩ ምክንያት መስጠም የጀመረው ማን ነበር? ሀ ዮሐንስ፣ ለ ፊልጶስ፣ ሐ መርኳ ጴጥሮስ፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ አመሯ ጴጥሮስ ነው። ማቴዎስ 14 28 እስከ 31 ጴጥሮስ በኋላ ላይ እየተራመደ ወደ ኢየሱስ መሄዱን ይገልጻል። መጀመሪያ በእምነት ወደ ኢየሱስ እየተራመደ ነበር፣ ነገር ግን የንፋሱን ኃይል ባየ ጊዜ ፈርቶ ስለተጠራጠረ መስጠም ጀመረ። ኢየሱስም እጁን ዘርግቶ ከያዘው በኋላ አንተ እምነት የጎደለ ስለምን ተጠራጠርክ አለ። ከዚህ የምንማረው በየትኛውም ሁኔታ በእግዚአብሔር ላይ ያለን እምነት መቀነስ እንደሌለበት ነው። ምክንያቱም እግዚአብሔር በእኛ ሕይወት የሚሠራው በእምነታችን ልክ መሆኑን ማስተዋል አለብን። ጥያቄ ቁጥር 5 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዝሙር ማን ነበር? ሀ ይሁዳ፣ ለ እንድርያስ፣ ሐመርኳ ታዲዮስ፣ መ ጴጥሮስ። ትክክለኛው መልስ መ ጴጥሮስ የሚለው ነው። ዮሐንስ 18:10 ማልኮስ የተባለውን የሊቀ ካህናቱን ባሪያ ጆሮ የቆረጠው ጴጥሮስ መሆኑን ይነግረናል ጴጥሮስ ይህንን ያደረገው ኢየሱስን ለመከላከል አስቦ ቢሆንም የሄደበት መንገድ ትክክል አይደለም ኢየሱስም ሰይፉን ወደ ሰገባው እንዲመልስ በመንገድ ይገሥጸዋል ኢየሱስ የማልኮስን ጆሮ እንደፈወሰ በማርቆስ 22:51 ላይ እናገኛለን ጥያቄ ቁጥር 6 ቀናተኛ በመባል የሚታወቀው የኢየሱስ ደቀ መዝሙር ማን ነበር? ሀ ፊሊጶስ፣ ለ ስምዖን፣ ሐ መርኳ ቶማስ፣ መ በርተሎሜዎስ። ትክክለኛው መልስ ለ ስምዖን የሚለው ነው። ሉቃስ 6 15 ቀናተኛውን ስምዖንን ከ12 ሐዋርያት መካከል ይዘረዝራል። በጊዜው ቀናተኛ የሚባሉ በሮማውያን አገዛዝ ላይ ኃይለኛ ተቃውሞን የሚያበረታቱ የአይሁድ የፖለቲካ ቡድኖች ነበሩ። ስምዖንም ከነሱ አንዱ ነበር። የስምዖን ታሪክ ከግብር ሰብሳቢው ማቴዎስ ታሪክ ጋር የሚያቃረን ሲሆን፣ ይህም ኢየሱስ እንዴት የተለያየ ሀሳብና አመለካከት ያላቸውን ሰዎች በአንድ ላይ በማድረግ የእግዚአብሔርን ሥራ እንዲሰሩ ሲያደርጋቸው እናያለን። ጥያቄ ቁጥር ሰባት በአዲስ ኪዳን ውስጥ ከምናውቃቸው ሰዎች በሙያው ዶክተር እንደሆነ የሚታወቀው ማን ነው? ሀ ጳውሎስ፣ ለ ማርቆስ፣ ሐመርኋ ሉቃስ፣ መ ጢሞቴዎስ። መልሱ ሐመርኋ ሉቃስ የሚለው ነው። ጳውሎስ በቆላሲስ 4 14 ላይ የተወደደው ባለመድኃኒቱ ሉቃስ በማለት ሉቃስ ሐኪም መሆኑን ይገልጻል። እንግሊዘኛው ላይ ፊዚሺያን በማለት በቀጥታ ያስቀምጠዋል። ሉቃስ ከጳውሎስ ጋር አብሮ ወንጌል አገልጋይ ሲሆን የሉቃስ ወንጌልንና የሐዋርያ ሥራ መጽሐፍን ጽፏል። ሉቃስ የጻፋቸው አንዳንድ ቦታዎች ላይ የገለጸበት መንገድ አንድ የሕክምና ባለሙያ ወይም ከሕክምና ጋር የተያያዘ ዕውቀት ያለው ሰው ካልሆነ በስተቀር በዚህ መንገድ ሊጽፋቸው እንደማይችል ብዙ የመጽሐፍ ቅዱስ አስተማሪዎች ይስማማሉ። ጥያቄ ቁጥር ስምንት ከሚከተሉት ውስጥ የነጎድጓድ ልጅ ከተባሉት ወንድማማቾች አንዱ ነው። ሀ ይሁዳ ለያዕቆብ፣ ሐመርኳ፣ ፊሊጶስ፣ መቶማስ። 10 ሰከንድ አላችሁ። መልሱ ለያዕቆብ የሚለው ነው። ኢየሱስ 12ቱን ደቀ መዛሙርት በመረጠ ጊዜ በማርቆስ 3:17 ላይ የዘብዲዮስ ልጆችን ያዕቆብንና ዮሐንስን ቦአኔርጌስ ብሎ ሰይሟቸዋል። ትርጓሚውም የነጎድጓድ ልጆች ማለት ነው። ይህ የቅጽል ስም በአንድ የሳምራውያ መንደር ላይ እሳት ከሰማይ እንዲወርድ ሲጠቁሙ እንደሚታየው ደፋርና እሳታማ ቁጣቸውን የሚያመለክት ሳይሆን እንደማይቀር የመጽሐፍ ቅዱስ እስኮላሮች ሐሳባቸውን ይሰጣሉ። ያዕቆብ ከ12ቱ ሐዋርያት የመጀመሪያው ሰማዕት ነው። ጥያቄ ቁጥር 9። ጌታው የአብን አሳየን እና ይበቃናል ያለው ደቀ መዝሙር ማን ነበር? ሀ ፊሊጶስ፣ ለ ጴጥሮስ፣ ሐመርኳ ያዕቆብ፣ መ አንድሪያስ። መልሱ ሀ ፊሊጶስ የሚለው ነው። ዮሐንስ 14:8-9 ፊልጶስ ጌታ ሆይ አብን አሳየንና ይበቃናል ብሎ እንደጠየቀው ይተርክልናል። ኢየሱስም መልሶ እኔን ያየ ሁሉ አብን አይቷል ሲል መለኮታዊ ማንነቱንና ከእግዚአብሔር ጋር ያለውን አንድነት ያረጋግጣል። ይህ ጊዜ ደቀመዛሙርቱ እግዚአብሔርን በጥልቀት ለማወቅ ያላቸውን ፍላጎትና በአባቱ እቅፍ ያለው አንድ ልጅ ተረከው እንደሚል ኢየሱስ አብን ለሰው ልጆች በማሳየትና በመግለጥ የነበረውን ትልቅ ሚና ያሳየናል። ጥያቄ ቁጥር 10 በመጨረሻው እራት ላይ ወደ ኢየሱስ ደረት የተጠጋው ደቀ መዝሙር ማን ነበር? ሀ. ቶማስ፣ ለ. እንድሪያስ፣ ሐ. መርኳ ጴጥሮስ፣ መ. ዮሐንስ። 10 ሰከንድ አላችሁ። መልሱ መ. ዮሐንስ ነው። ዮሐንስ 13 ከ23 እስከ 25 ኢየሱስ የወደው የነበረው ደቀ መዝሙር ተብሎ የሚጠራው ዮሐንስ በመጨረሻው እራት ወቅት ከኢየሱስ አጠገብ እንደተቀመጠ ይነግረናል። ኢየሱስ ከመካከላቸው አንዱ እንደሚክደው በተናገረ ጊዜ ጴጥሮስ ዮሐንስን በምልክት ኢየሱስን እንዲጠይቀው ይነግረዋል። በዚህ ጊዜ ነበር ዮሐንስ ኢየሱስን ለመጠየቅ ወደ ደረቱ የተጠጋው መቀራረብ በኢየሱስና በዮሐንስ መካከል ያለውን ጥልቅነትና ፍቅር የሚያንጸባርቅ ሲሆን ይህም የክርስቶስ የመጨረሻ ሰዓታት ዋነኛ የአይን ምስክር እንዲሆን አድርጎታል ጥያቄ ቁጥር 11 ወደ ታች ተዘቅዝቆ በመሰቀል የተሰወው ደቀ መዝሙር ማን ነበር ሃ ያዕቆብ ለማቴዎስ ሐ መርኳ ጴጥሮስ መ ቶማስ መልሱ ሐመሯ ጴጥሮስ የሚለው ነው። ጴጥሮስ ተዘቅዝቆ መሰቀሉን የሚያሳይ ማስረጃ በመጽሐፍ ቅዱስ ውስጥ አናገኝም። ነገር ግን ትላልቅ የቀድሞ የቤተክርስቲያን ጸሐፊዎች በቤተክርስቲያን ታሪክ መጽሐፍ ውስጥ አካተውታል። ጴጥሮስ በዚህ መልኩ የተሰቀለው ራሱ ጠይቆ እንደሆነ ይገልጻሉ። እንደ ጌታዬ ልሰቀል ዋጋ የለኝም፣ ዘቅዝቃችሁ ስቀሉኝ በማለቱ እንደጠየቀው እንደሰቀሉት የታሪክ ማስረጃዎች ይገልጻሉ። ጴጥሮስ ኢየሱስን ከመካድ ለኢየሱስ ክብር መስዋዕት ወደ መሆን የተቀየረበት መንገድ በራሳችን ሳይሆን በመንፈስ ቅዱስ እርዳታ ለእግዚአብሔር በሚመች መንገድ መኖር እንደምንችል ያሳየናል። ጥያቄ ቁጥር 12 ዲዲሞስ በመባል የሚታወቀው ደቀ መዝሙር ማን ነበር? ሀ ፊልጶስ፣ ለ ታዲዎስ፣ ሐመርኳ እንድሪያስ፣ መ ቶማስ። ትክክለኛው መልስ መ ቶማስ የሚለው ነው። ዲዲሞስ የግሪክ ቃል ሲሆን ትርጉሙ መንታ ማለት ነው። መንታነቱ ከማንጋሪውን ወይም ለምን መንታ እንደተባለ መጽሐፍ ቅዱስ ምንም ነገር አይነግረንም። ቶማስ የሚለው ስም በአረማይክ ሲሆን ከዲዲሞስ ጋር አቻ ትርጉም ያለው ነው። ብዙ ጊዜ ቶማስ በተጠራጣሪነቱ ይታወሳል። እንደ ሌሎቹ ደቀ መዛሙርት አስቀድሞ ኢየሱስን የማየት እድል አልነበረውም። በዚህ ምክንያት ኢየሱስን ካላየሁት አላምንም ብሎ ነበር። በኋላ ግን ኢየሱስን እንዳየው ጌታዬና አምላኬ ብሎታል። ጥያቄ ቁጥር 13 በአስቆሮቱ ይሁዳ ቦታ ሰው እንዲተካ ሀሳቡን ያመጣው ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሐ መርኳ ያዕቆብ፣ መ እንድሪያስ። 10 ሰከንድ አላችሁ። ትክክለኛው መልስ ለጴጥሮስ የሚለው ነው። በሐዋርያት ሥራ 1 ከ15 እስከ 26 ኢየሱስ ካረገ በኋላ ጴጥሮስ በወንድሞች መካከል ተነስቶ በአስቆሮቱ ይሁዳ ምትክ አዲስ ሐዋርያ እንዲመረጥ አሳብ አቀረበ። በይሁዳ አገልግሎት ሌላ ሰው መተካት እንዳለበት ከመዝሙረ ዳዊት ይጠቅሳል። በመጨረሻም ማቲያስ ተመረጠ። የቅጽበት ጴጥሮስ እንደ መሪ ሆኖ ሚናውን ሲወጣና ለኢየሱስ ትንሣኤ ሐዋርያዊ ምስክርነት አስፈላጊ መሆኑን ሲያረጋግጥ ያሳያል። ጥያቄ ቁጥር 14 ኢየሱስ ከሞት ከተነሳ በኋላ ኢየሱስ መሆኑን ሳያውቁ ወደ ኤማውስ መንደር አብረው ሲሄዱ ከነበሩት ሰዎች አንዱ ማን ነበር? ሀ እንድርያስ፣ ለ ናትናኤል፣ ሐ መርኳ ቀሊዮጳ፣ መ ዮሐንስ። መልሱ ሐ መሯ ቀሊዮጳ ነው። በሉቃስ 24 ከ13 እስከ 35 ኢየሱስ ከሞተ በኋላ ቀሌዮጳና ሌላ ደቀ መዝሙር በተስፋ መቁረጥ ውስጥ ሆነው ወደ ኤማውስ እየተጓዙ እንደነበረ እናነባለን። ኢየሱስም አብሯቸው መጓዝ ጀመረ። ነገር ግን እንጀራ ቆርሶ ባርኮ እስኪሰጣቸው ድረስ አላወቁትም ነበር። ካወቁትም በኋላ ከነርሱ ተሰወረ። ቀሊዮጳና አብሮት የነበረው ደቀ መዝሙር ኢየሱስን በተመለከተ ጥርጣሬ ላይ እንደነበሩ ኢየሱስ ለጠየቃቸው ጥያቄ ከመለሱት መልስ መረዳት እንችላለን። ከዚህ ታሪክ የምንረዳው በድካማችን ጊዜ እንኳን ኢየሱስ አብሮን እንደሚጓዝ ነው። ጥያቄ ቁጥር 15 በደብረ ዘይት ተራራ ላይ ኢየሱስን ስለ መጨረሻው ዘመን የጠየቀው ደቀ መዝሙር ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርኳ አንድሪያስ፣ መ ሁሉም። መልሱ መ ሁሉም መልስ ናቸው የሚለው ነው። በማርቆስ 13 3 ላይ አራት ደቀ መዛሙርት በሚስጥር የዘመኑን ፍጻሜ ምልክቶች ኢየሱስን ጠየቁት። እነዚህም ጴጥሮስ፣ ያዕቆብ፣ ዮሐንስና አንድሪያስ ናቸው። ኢየሱስም በስሙ ስለሚመጡትና ብዙዎችንም ስለሚያስቱት ሐሰተኞችን ጨምሮ ሌሎች ስለሚሆኑ ምልክቶች ነገራቸው። ደቀ መዛሙርቱ እነዚህን ጥያቄዎች መጠየቃቸው ምን ያህል የእግዚአብሔርን እቅድ ለማወቅ ጉጉት እንዳላቸው ያሳያል። በመጠየቃቸውም በቂ የሆነ ምላሽ አግኝተዋል። ከልባችን ሆነን የምንጠይቃቸውን ጥያቄዎች እንዳስፈላጊነቱ እግዚአብሔር ሊመልስልን ፈቃደኛ እንደሆነ ያስረዳል። ጥያቄ ቁጥር 16 ኢየሱስ እግሩን ሊያጥበው ሲል የተቃወመውና በኋላም የተስማማው ደቀ መዝሙር ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ አመርኳ ይሁዳ፣ መ እንድርያስ። 10 ሰከንድ አላችሁ። መልሱ ለ ጴጥሮስ የሚለው ነው። ዮሐንስ 13 ከ6 እስከ 9 ኢየሱስ የደቀ መዛሙርቱን እግር ለማጠብ ተንበርክኮ በነበረበት ወቅት ጴጥሮስ መጀመሪያ ላይ እንዴት እንደተቃወመ ይነግረናል። ኢየሱስ ይህንን ያደረገው ትህትናንና አገልጋይ መሪነትን እንዲሁም ፍቅርን ሊያስተምራቸው ፈልጎ ነበር። ጌታ እግራቸውን ለማጠብ ዝቅ ሲል የጴጥሮስ ምላሽ በግልጽ ይታይ እንጂ ሁሉንም ሊያስደነግጣቸው እንደሚችል መገመት አይከብድም። ጌታ ምሳሌ ሆኖ ምን ያህል ዝቅ ብለው ማገልገል እንደሚጠበቅባቸው እያሳያቸው ነበር። ኢየሱስ የዘራባቸው ዘር ውጤታማ መሆኑን በሐዋርያት ሥራ መጽሐፍና በመልእክታት በግልጽ ታይቷል። ጥያቄ ቁጥር 17 በመጀመሪያ ኢየሱስን የተጠራጠረውና ከናዝሬት መልካም ነገር ሊወጣ ይችላልን ያለው ማን ነበር? ሀ ፊልጶስ፣ ለ እንድርያስ፣ ሐ መርኳ ቶማስ፣ መ ናትናኤል 10 ሰከንድ አላችሁ። መልሱ መ ናትናኤል፣ የሚለው ነው። ለናትናኤል ስለ ኢየሱስ የነገረው ፊሊጶስ በዮሐንስ አንድ አርባ አምስት ላይ ነው። ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን? አለው። ናዝሬት በእስራኤል ከሚገኙ ከተሞች የተናቀችው ከተማ ነበረች። ኢየሱስ በፈለገው ከተማ ሊኖር ይችል ነበር፣ ግን ራሱን ዝቅ አደረገ። ናትናኤል ኢየሱስን ባገኘው ጊዜ ኢየሱስ ስለ ናትናኤል ማንነትና የት እንደነበረ ነገረው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ጥያቄ ቁጥር 18። ኢየሱስ 5000 ሰዎችን ከመመገቡ በፊት እነዚህ እንዲበሉ እንጀራ ከወዴት እንገዛለን ብሎ የጠየቀው ደቀ መዝሙር ማን ነበር? ሀ. እንድርያስ፣ ለ. ዩዳ፣ ሐመርዋ ፊሊጶስ፣ መ. ቶማስ። 10 ሰከንድ አላችሁ። መልሱ ሐመሯ ፊሊጶስ የሚለው ነው። ዮሐንስ 6 ከ5 እስከ 7 ኢየሱስ ፊሊጶስን እነዚህ ሰዎች እንዲበሉ እንጀራ ከየት እንገዛለን ሲል እንደጠየቀ ይነግረናል። ፊልጶስም የስምንት ወር ደሞዝ እንኳን አይበቃም ሲል መለሰ። ኢየሱስ አስቀድሞ ምን እንደሚያደርግ ዕቅድ ነበረው፣ ነገር ግን ፊልጶስን ሊፈትነው ነበር የጠየቀው። ይህ አጋጣሚ ኢየሱስ እንዴት ፈተናዎችን እምነታችንን ለማሳደግ እንደሚጠቀምበት የሚያሳይ ነው። የሰው ልጆች ገደብ እንዳላቸውና የመለኮትን ጣልቃ ገብነት መጠየቅ እንዳለባቸው ያስተምረናል። ጥያቄ ቁጥር 19 የተገረዙትን ፈርቶ ከአዛብ በመሸሽ ግብዝነት በማሳየቱ ምክንያት ጳውሎስ ፊት ለፊት የተቃወመው ማንን ነበር? ሀ ጴጥሮስን፣ ለ በርናባስን፣ ሐመርኳ ጢሞቴዎስን፣ መ ማርቆስን። አስር ሰከንድ አላችሁ። መልሱ ሀ ጴጥሮስን የሚለው ነው። ከ12ቱ ሐዋርያት ለመጀመሪያ ጊዜ ወንጌልን ለአሕዛብ የመሰከረው ጴጥሮስ ነበር። እንዴት እግዚአብሔር ራእይ እንዳሳየውና ወደ ቆርኔሌዎስ ቤት በሄደ ጊዜ መንፈስ ቅዱስን እንደተቀበሉ በሐዋርያት ሥራ 10 ላይ እናገኛለን። በጊዜው ጴጥሮስ አሕዛብ ቤት በመግባቱ ከሌሎች አይሁዳውያን ከፍተኛ ተቃውሞ ገጥሞት እንደነበረና የሆነውን ሁሉ አስረድቷቸው ነበር። በአንጾኪያ ከአሕዛብ ጋር አብሮ ይበላና አብሯቸው ያሳልፍ ነበር። ነገር ግን ከኢየሩሳሌም ከተገረዙት ወገን የሆኑት ሲመጡ ባየ ጊዜ እነሱን ፈርቶ አፈገፈገ። በዚህ ጊዜ ነበር ጳውሎስ የገሠጸው። ጳውሎስ በመልእክቱ እውነተኛ ይሁዲነት በስጋ መገረዝ ሳይሆን በመንፈስ የልብ መገረዝ መሆኑን ተናግሯል። ጥያቄ ቁጥር 20 ኢየሱስ በተራራው ላይ መልኩ በተለወጠበት ጊዜ ከኢየሱስ ዮሐንስና ጴጥሮስ ጋር አብሮ የነበረው ማን ነበር? ሃ እንድርያስ፣ ለ ያዕቆብ፣ አመርኳ ቶማስ፣ መ ናትናኤል። ትክክለኛው መልስ ለያዕቆብ የሚለው ነው። በማቴዎስ 17:1 ላይ ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ወደ ረጅም ተራራ ይዟቸው እንደወጣ ይነግረናል። ኢየሱስ እነዚህን ሶስት ደቀ መዛሙርት በሄደበት ሁሉ ይዟቸው ይሄድ ነበር። ኢየሱስ ካረገ በኋላም በእነዚህ በሶስቱ የሆነውን ታላቅ ነገር እናነባለን። ያዕቆብ የመጀመሪያው ሰማዕት ሲሆን ጴጥሮስና ዮሐንስም በቤተ ክርስቲያን ውስጥ የነበራቸውን ታላቅ ተጽዕኖና መሪነት እናያለን። በጴጥሮስ አገልግሎት በጣም በርካቶች መዳን እንደሆነላቸው በሐዋርያት ሥራ ላይ እናገኛለን። ሁለት መልእክቶችንም ጽፏል። ዮሐንስም ዮሐንስ ወንጌልንና ዮሐንስ ራእይን ጽፏል። ጥያቄ ቁጥር 21 ሄሮድስ ጴጥሮስን በወኒ ካስገባው በኋላ ለጴጥሮስ ብዙ ሰዎች ጸሎት ሲያደርጉለት የነበሩት በማን ቤት ነበር? ሃ ሊዲያ ቤት፣ ለ ማርታ ቤት፣ ሐመርኳ ጵርስቅላ ቤት፣ መ ማርቆስ የሚባለው ዮሐንስ እናት ማርያም ቤት። መልሱ መ ማርቆስ የሚባለው ዮሐንስ እናት ማርያም ቤት ነው። ሄሮድስ በቤተ ክርስቲያን ላይ መከራ ያበዛባቸው ነበር። መጀመሪያም የዮሐንስን ወንድም ያዕቆብን ገደለው። አይሁድን ደስ እንዳሰኛቸው ባየ ጊዜ ጴጥሮስንም ያዘውና ወደ ወህኒ አስገባው። ከፋሲካም በኋላ ሊገሉ አስቦ ነበር። ነገር ግን ለጴጥሮስ በማርያም ቤት ጥብቅ ጸሎት ይደረግ ነበር። በዚህ ክፍል የተጠቀሰችው ማርያም የኢየሱስ እናት ማርያም አይደለችም። ነገር ግን የማርቆስ ወንጌል ጸሐፊ የሆነው የማርቆስ እናት ናት። ማርቆስ ዮሐንስ በመባልም ይታወቃል። ለምሳሌ በሐዋርያት ሥራ 135 ላይ ዮሐንስ ተብሎ ተጠቅሷል። ማርቆስ ከጳውሎስ ጋር የወንጌል አገልጋይ ነበር። ከ21ዱ ጥያቄዎች ስንት መለሳችሁ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።